እሺ በዚህ መልኩ ካረኩ በኋላ ከልጣውን እዚህ ላይ አፈሰዋለሁ ማለት ነው፣ ዶሮ ላይ ማለት ነው። ብስምላ ሁሉንም አንድ ላይ እናረገዋለን ማለት ነው። ከዛ እናዋህደዋለን በደንብ አርገን። ድንቹን በዚህ መልኩ አርጌዋለሁኝ። ሲን እያ ላይ ከሽንኩርቱ ማለት ነው፣ ዶሮ ነዋህጄ ይመጣለሁ። በዚህ መልኩ ጨርሰናል። ዶሮ ማሻላ ተባረከላ አያችሁ ጋ ከዛ ኦቨን ላይ እናስገባለን ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች፣ ሰላም እዝነት፣ ፍቅር አይለያችሁ እያልኩኝ ዛሬ ምሳ ልሰራ ነው ማለት ነው። እንግዲህ ሁሉንም ግብአቶቼን አዘጋጅቻለሁኝ ማለት ነው። እዚህ ጋር ቅመሞቹን አዘጋጅቻለሁኝ። እናንተ የሚፈልጉትን ቅመም ማረግ ትችላላችሁ ማለት ነው እዚህ ጋ ዶሮ ቁራርጭ አዘጋጅቻለሁኝ ማለት ነው። እዚህ ሽንኩርት በረዥሙ አዘጋጅቻለሁኝ። እዚህ ደግሞ በጣጣ ድንች ማለት ነው። እዚህ የሚፈልጋችሁን ሶሶቹን አዘጋጅቻለሁ ማለት ነው። የሚፈልጋችሁን ሁሉንም ሶሶች ያላችሁን ማናኛውን ማንኛውንም ነገር ተጠቀሙ ማለት ነው። ሁሉንም አዘጋጅቻለሁ ማለት ነው። እዚህ ሳልሳ አዘጋጅቻለሁኝ እና ቪዲዮን እስከዛ ላይ ካርጉ አንድ ላይ አዋህጀው እመለሳለሁ። በዚህ መልኩ ሁሉንም አዋህጃለሁ። ዘይት አርጋለሁ፣ እንዳትረሱ ሎሚ አርጋለሁ፣ ትንሽ ትንሽዬ ማለት ነው። አሁን አንድ ኩባያ የሚያክል ውሃ አደረግበታለሁ ከፈለጋችሁ ጨምሮበት ማለት ነው። እና አዋህደዋለን። ጨው ተጠንቀቁ። ማጂ ካላችሁ ባውደሩ አድርጉ። እኔ ትንሽዬ ውሃ ጨምራለሁኝ። ሁለት ኩባያ የሚሆን ውሃ አረግበታለሁ ማለት ነው። ከዛ አዋህጄው እመጣል። እሺ በዚህ መልኩ ካረኩ በኋላ ከልጣውን እዚህ ላይ አፈሰዋለሁ ማለት ነው፣ ዶሮ ላይ ማለት ነው። ብስምላ ሁሉንም አንድ ላይ እናረገዋለን ማለት ነው። ከዛ እናዋህደዋለን በደንብ አርገን፣ ድንቹን በዚህ መልኩ አርጌዋለሁኝ። ሲን እያ ከሽንኩርቱ ማለት ነው ዶሮውን አዋህጄ ይመጣል በዚህ መልኩ ጨርሰናል። ዶሮ ማሻላ ተባረከላ አያችሁታ። ከዛ ኦቨን ላይ እናስገባለን ማለት ነው። ማሻላ ተባረከላ። አሁን ይሄን ቀስ እያለ ቀንሳችሁ ገስቲር ትከድኑታላችሁ። ከዛ በኋላ ኦቨን ላይ ታስገቡታላችሁ ማለት ነው። ይህን ይመስላል። ማሻላ ተባረከላ። ቪዲዮን ላይክ እያረጋችሁ